የዛሬ ይለያል ትላላችሁ ቤተሰብ እንግዲህ የዱባይ ጉዞ ተጀምረዋለ ተጀምረዋል። እንዴት እንደሚያምሩ በእውነት እስኪ እያቸው፣ እስኪ እያቸው እንዴት እንደሚያምሩ፣ ጌታም በጣም ደስ ብሎኛል። ለሩታና አብርሽ እንግዲህ ጉዞ ሊያደርጉ ነው። እንግዲህ አብርሽ እንደምታዩት ለሩታ የጫማ ምናምን እያሰረለት ግንባራን የሳመት ካላንቺ ሕይወት የለኝም እኔ ካላንቺ አይሆን የለኝም ያላት እንግዲህ፣ ሩታ ውይ ቅብተታ እንዴት እንደሚያምሩበት። ይህኔ ቀበጥ ውይ፣ ስታምሩ በእውነት እንኳን ለዚህ ቀን አበቃችሁ። በጣም ደስ ብሎኛል። የምር ሩታና ና አብርሽ ለምን ጠፉ? የዱባይ ጉዞ እንደ ቀራ እንዲ ያልን ብዙዎቹ ስናስብ የነበረ እንግዲህ፣ ዛሬ ወደ ዱባይ ጉዞ ተጀምረዋል ማለት ነው። በጣም ደስ ብሎኛል። እግዚአብሔር አምላክ ደግሞ መንገዳችሁን ፈጣሪ ያሰካላችሁ። በጣም ደስ ብሎኛል። ዛሬ ለሁላቸውም ልዩ ቀን ነው። እውነት ለመናገር በጣም ደስ ብሎኛል። ስለሁሉም ነገር እግዚአብሔር ይመስገን። ስንት ነገር ተብላችኋል፣ ስንት ነገር ተብላችኋል። ስለዚህ እዚህ ደረጃ ላይ ስለደረሳችሁ በጣም ደስ ብሎኛል። እውነት ለመናገር እግዚአብሔር መንገዳችሁን ይቅናላችሁ። ደግሞ ዱባይ ገብታችሁ ገባም ብላችሁ እንደምታሳውቁም ተስፋ እናደርጋለን። አቤት ሩታ የቀወጣ እንዴት እንደምታምሩ ማ ብያቸኋለሁማ ብያቸኋለሁ። የምርትን ላይ እያላችሁ ልዩ ናችሁ። የምር አቤት፣ አቤት፣ አቤት! ፍቅራችን ፈጣሪ ያብዛላችሁ። አቤት የሩታ ቅርጠት እንዴት እንደሚያምርበት ጉዞ መተናባ ዱባይ እያለች በእጇ እንዴት መንገዱን እያሳየችው ነው እና ትላይ ያላችሁ ጌታ ፈጣሪ መንገዳችሁን ይቅናላችሁ። መልካም ጉዞ ብያችሁ አለው። እንወዳችኋለን። የኛው የኔ ውዱት ልዩ ናችሁ።